ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘን ላችሁ ቀርበናል። ከመረጃዎቹ ጋር ሳሳው በጋሻው ነኝ። አብራችሁን ቆዩ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የለውጥ ስራዎች አካል የሆነው ምቹ የስራ አካባቢን የመፍጠርና ውጤታማ ፖሊሳዊ አገልግሎት የመስጠት እንቅስቃሴ ቀጥሏል። ይህንን በተመለከተ የፖሊስ ዋና ጠቅላይ መምሪያው እያከናወነ ያለውን የለውጥ ስራ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተጎብኝቷል። መሳፍን ትሸቴ ተጨማሪ አለው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ የተጀመሩ የለውጥ ስራዎች የደረሱበትን ደረጃ ለኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የክልሉ ከፍተኛ አመራሮችና የዋና ጠቅላይ መምሪያው ማኔጅመንት አባላት በተገኙበት የቢሮ ድሳትና ግንባታ ሂደት የደረሰበትን ደረጃ አስጎብኝተዋል። ኮሚሽነር ዘላለም መንግስቴ እየተከናወኑ ያሉ የለውጥ ስራዎችን ለእንግዶች ተዘዋውሮ ያስመለከቱ ሲሆን የተለወጠ የፖሊስ ተቋም እንዲኖር የተቋማዊ ሪፎርም ስራዎችን በተሻለ ፍጥነት ወደ ግብ ለማድረስ ሁሉን አቀፍ የፖሊስ የለውጥ ግበራዎች ተጠናክረው እንደሚቀጥሉ ለእንግዶች በገለጻቸው አንስተዋል። የተቋም ግንባታ ስራዎችን የተሻለ የህዝብ አገልግሎት ለማስፈን ወሳኝ መሆናቸውን የገለጹት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እየተከናወኑ ባሉ የለውጥ ስራዎች ደስተኛ መሆናቸውን ተናግረዋል። የፖሊስ ተቋም ዓለም አቀፋዊ ሆኖ የተቋቋመ መሆኑን ያነሱት ምክትል ጠቅላይ ሚኒስትሩ በብዙ ችግሮች አገልግሎት እየሰጠ ዛሬ ላይ ቢደርስም ዘመኑን ያዋጀ የተሻለ አገልግሎት እንዲሰጥ ምቹ የስራ ሁኔታ ወሳኝ ነው ብለዋል። ምቹ የስራ አካባቢ ለመፍጠር የተጀመረ የቢሮ እድሳትና ግንባታዎች በቴክኖሎጂ ታግዘው የተሻለ የፖሊስ ተቋም መገንባት አስፈላጊ መሆኑን ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአጽንኦት አንስተዋል።